አለው ስቀመጥም ስነሳም ስቀመጥም ስነሳም ስቀመጥም ስነሳም፣ ይሄን ቃል ምን እያረኩ ነው? እስቲ እየዘራ ነው በሉ። እየዘራው ነው እየዘራው ነው እየዘራው ነው። ስቀመጥም ስነሳም ስቀመጥም ስነሳም ስቀመጥም፣ መጽሐፍ ው ይሄንኑ ነገር በእያንዳንዱ ሰውነቴ ላይ በነርፌ ላይ በአጥንቴ ላይ በጥፍሬ ላይ በቆዳዬ ላይ በሰውነት ክፍሎች ላይ ሁሉ መለኮታዊ ጤንነትን አውጃለሁ። ው ይሄንን መለኮታዊ ቃል እየተናገርኩ እየተናገርኩ እየተና የሆነ ሰዓት ላይ ኖርማሊ ልብበሉ ስጋችን ከየት ነው የተገኘው? አትርሱ ከምን የተገኘው? ከአፈር። የዘራችሁትና ለአፈሯ የምትሰጠው ለአፈሩ ምን እየተናገርኩት ነው። አፈሩ ደግሞ የዘራሁትን ነው። ምንም ይለኝ አደለ። ደቅቄአለሁ፣ አራልቻልኩም፣ ወገቤን እያዘኝ ነው፣ እየሸበሸበኝ ነው። ይሄው ይሄው መልሶ አፈሩ እንዴ ባደን ሁሉ ነገሬን ማሰር ይጀምራል። እሺ፣ ሁሉ ነገሬን ምክንያቱም የሰጠውት ነው። ይሄ መልሶ ለኔ የሚሰጠን እግዚአብሔር ይሄንን፣ ስትቀመጡም ስትነሱም፣ ስትቀመጡም ስትነሱ ምን በሉት አለ፣ ዝሩት፣ ተናገሩ ተናገሩ። የእግዚአብሔር ቃል ነው የእግዚአብሔር ቃል ነው። ሰይፍ አለው ሁለት አፍ ካለው ስለታም ሰይፍ ይልቅ ምን ያለ ነው? እጅግ የተሳለ ነው። አጥንትን ይላል ጅማትን፣ ቅልጥምን፣ የልብንም ሀሳብ ሁሉ ሳይቀር ምን ይላል ይወጋል። እየው ስትቀመጥም ስትነሳም ስትቀመጥም ስትነሳም። ኦኬ፣ ሰውየው በሰላም የተረበሸ ነው እንበል። በቃ ሁል ጊዜ የሚፈራ የሚደነግጥ፣ ምን እንደሚያስደነግጠው የማያውቅ። እርሻው ባዶ ነው ማለት ነው። አረምን የተዘራበት ድንጋጤ ከምድር የሚመጣው ሀሳብ አደለ ብቻ፣ ዘርሲን የሆነ ያያል እብሎ ሲደነግጥ ሌላ ተክልተ ነው የሚያየው፣ ማለት አረም ነፍሳችን ላይ ተዘርቷል ማለት ነው። ስለዚህ ዳዊት የኮ ስለገባው ከሆኑ እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝ አንዳች ነገር የለም። ወረድ ብሎም ምሪ በሞት ጥላ ሸለቆ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ስለሆነ ክፉን አልፈራም ዝም ኳር ለም ያለ የተናገረው ከሆነ የተጻፈልለኛ ዳዊት በጊዜው የተናገረው ይህ ትንቢታዊ ቃልና ያመለጠበት በሞት ጥላ ሸለቆ መካከል ውስጥ እንኳን ብሆን እግዚአብሔር ከእኔ ጋር ስለሆነ ክፉን አልፈራም። በትርና ምርኩዝ፣ እነሱም ይሉኛል፣ ያጽናኑኛል አለ። በጠላቶች የፊት ለፊት ራሴን በዘይት ቀባ ጽዋዬ ሞልቶ የተረፈ ነው። በሞት ጥላ ሸለቆ መካከል እንኳን ብሄድ የፍርሃት ስፒሪት ሊኖር ይችላል፣ አካባቢ ላይ የጦርነት ሊሆን ይችላል፣ ከዶክተር ከምናምን የሰማነው ዜና ያየነው ነው፣ ኤቭሪቲንግ የሰማነው ሊሆን ይችላል። ግን እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ ምን አላለይም አልሰጠኝም። እግዚአብሔር አትፍራ ብሎኛል። እግዚአብሔር ከነጋ ነው። በሞት ጥላ ሸለቆ መካከል እንኳን መሄድ እግዚአብሔር ከኔ ጋር ስለሆነ ክፉን ምን አልልም፣ አልፈራም። ምን እያረኩ ነው? አለሜ ላይ እየተናገርኩ ነው። እግዚአብሔር ቃል እየተናገርኩ ነው። እግዚአብሔር ቃል እየተናገርኩ ነው። እግዚአብሔር ቃል የፍራት መንፈስ አለሜ ላይ ምን አይልም። ስፒሪት ስፒሪት አለሜ ላይ ብንን ብሎ መጥፋት ጀምራል። የለ ምን እያረኩ ነው? ሞር ሎ አንዴ ልብበሉ። ሎ አንዴ አንዴ ዛሬ ካልኩ በኋላ ከዛ የሆነ ሰዓት ላይ ትዝ ሲለኝ የለም ዊ ልቤ ትር ሲል የሆነ ሰው እግዚአብሔር ያለ ኖ ኖ፣ እንደዛ አይደለም ዴሊ ለምንድን ነው ያለው? ስትቀመጥም ስትነሳም ይህ የህግ ቃል ከአፍ ምን አይበል